ስብዓት ለአብ ስባት ለወድ ስባት ለመንፈስ ቅዱስ፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ብለን ስንሰግድ የምን ስግደት ይባላል? የአምልኮት ስግደት ይባላል። ሀሌሉያ ለአብ ሀሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለን አሁን ለኢየሩሳሌም ተራራ አይደለም የምንሰግደው። ለአብ በመንፈስ የሚሰግዱለት ጊዜ ይመጣል፣ እርሱም ዛሬ አሁን ሆኗል አላት። አያችሁ፣ ስግደት ይሄ ነው። በቃ አሁን አምልኮት ተማረች። የትም ቦታ ሆነሽ ብትሰግጂ በመንፈስ ትሰግጃለሽ። በመንፈስ በምትሰግጂበት ጊዜ አሁን ተራራውም አይደለም ሁሉም አይደለም ግን የመንፈስ ስግደት ነው ማለት። በመንፈስ ከሰገድሽ የኢየሩሳሌም ተራራ ወይም የሳመሪያ ተራራ አያስፈልግም። ለዚህ ዛሬን በቤታችን ንስግድ የለ ያምልኮት፣ ጠዋት 21 ማታ 21 ጠዋት 27 ማታ 27 ስብሐት ለአብ ስብሐት ለወልድ እያልን ከሰገን የማይቋረጥ የአምልኮት ስግደት ይባላል። ኪርያላይሶን ኢየሱስ የንስሐ ስግደት ይባላል። የማይቋረጠው ግን የአምልኮት ስግደት ነው። የአምልኮት ስግደት አቋረጥን ማለት ደግሞ ለተንኮልም ለየትኛውም ግፍ ተዘጋጀን ማለት ነው። የሚያመልክ ሰው አይዋሽም። የሚያመልክ ሰው አያታልልም። የሚያመልክ ሰው ክፉ አያደርግም። ክፋታችን እድገት ያገኘው ስላላመለክን ነው። እግዚአብሔር የአምልኮት ጊዜ ይስጠን። ብዙ ተንኮሎች፣ ብዙ ግፎች፣ ብዙ ሸፍጦች፣ ብዙ ምቀኝነቶች የበዙብን፣ ብዙ ምትሃቶች፣ ብዙ አስማቶች፣ ብዙ ጠማምነቶች፣ ብዙ ሟርቶች በሕይወታችን ውስጥ ልቀው የተገኙት ያመለክ ነው። በባዕድ አምልኮ በስተጀርባ ነው። ለዛር ለውቃቢ ሰገዱ። ቅድመ አያቶቻችን አያቶቻችን ለመተት ለሟርት እጅ ሰጡ። ዛሬ መረን የተለቀቀ የአስተሳሰብ ባህሪና ስድ የሆኑ የአካሄድ ጠባያቶች ባህሪያቶችና መንፈሳዊነት ውስጥ ተደበላልቆብን ሁሉም ነገር መያዣና መድረሻው መወሰኛው ቦታ የጠፋብን አይነት ሆነናል።